ጤና ይስጥልን። የፈጠነ ሚዲያ ቤተሰቦች፣ የፈጠነ ሚዲያ መረጃዎችን እንሆ። በጦርነት ላይ ተሳትፎ የነበራቸው የትግራይ ኃይል አባላት ሰላማዊ ሰልፍ ማድረጋቸው ተሰማም። አባላቱ የደሞዝ ጥያቄ ማንሳታቸው ነው የተሰማው። በመረጃ ሰዓታችን ይዘነዋል። የድህነት ምጣኔ በከፍተኛ ደረጃ ሊጨምር እንደሚችል ተጠቆመም። ይህ የተነገረው የዓለም ባንክ ድህነትንና የሀብት ፍታዊነትን በተመለከተ ባወጣው መረጃ ነው እንመለከተዋለን። በመኖሪያ ቤት ካርታ መነገድም ሆነ ማከራየት እንደማይቻል ተገለጸም። ካርታውን ለማውጣት ከፍተኛ ገንዘብ እንደሚጠየቅም ነው የተነገረው በዝርዝር እንመለከተዋለን። በጦርነት ላይ ተሳትፎ የነበራቸው የትግራይ ኃይል አባላት ሰላማዊ ሰልፍ ማድረጋቸው ተሰማም። አባላቱ የደሞዝ ጥያቄ ማንሳታቸው ነው የተሰማው። በጦርነት ላይ ተሳታፊ የነበሩት የትግራይ ኃይል አባላት በመቀሌ ዋና ዋና መንገዶች የመብት ጥያቄ አንስተው ሰላማዊ ሰልፍ አድርገዋል ተብሏል። አባላቱ የደሞዝ ጭማሪና የጥቅማ ጥቅም ጥያቄያችን ይመለስልን የሚል መፈክር አሰምተዋል ተብሏል። ሰላማዊ ሰልፈኞቹ ወደ ትግራይ ጊዜያዊ አስተዳደር የፕሬዝደንት ጽሕፈት ቤት በማምራት ጥያቄያቸውን ማቅረባቸው ነው የተሰማም። በ2025 2 2 የኢትዮጵያ ድህነት ምጣኔ 43 በመቶ ከፍ ሊል እንደሚችል ተገለጸም። የዓለም ባንክ ከሰሞኑ ባወጣው መረጃ በኢትዮጵያ በተያዘው እንደ ኢሮፓያን አቆጣጠር 2025 የድህነት ምጣኔው ወደ 43 በመቶ ከፍ ሊል እንደሚችል አስታወቀም። የዓለም ባንክ የድህነት ምጣኔና የሀብት ፍታዊነት ሰነድ ኢትዮጵያ ባለፉት ሁለት አስርት ዓመታት ድህነትን ለመቀነስ መሰረታዊ ስኬቶችን ብታሳይም የውጭና የውስጥ መሰናክሎች የዜጎች ኑሮ ሁኔታ ላይ ከፍተኛ ተጽዕኖ ማሳደራቸውን አስታውቋል። የኮቪድ-19 ወረርሽኝ የሰሜን ኢትዮጵያ ጦርነትና ከፍተኛ ድርቅ የሀገራዊ ጥቅል ምርት እድገቱን እንዳቀዘቀዘውና ና የዋጋ ንረቱን እንዳባባሰው አክሎ ገልጿል። የሀገሪቱ የድህነት ምጣኔ እንደ ኢሮፓውያን አቆጣጠር በ2016 ከነበረበት 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን የገለጸው የዓለም ባንክ ይህ መለኪያ በቀን ከ3 ዶላር በታች የሚያገኙ ዜጎችን ግምት ውስጥ በማስገባት ነው። ከኢትዮጵያውያን መካከል 37 በመቶ የሚሆነው ዜጋም ከ3 ዶላር በታች ገቢ ያለው 38 በመ ቢያንስ አንድ ለትምህርት የደረሰ ሕጻን ትምህርት ቤት ያልገባ የቤተሰብ አባል ያላቸውና 26 በመቶ የመጀመሪያ ደረጃ ትምህርት ያልጨረሱ ጎልማሶች እንደሚሆኑ ተገልጿል። በተመሳሳይ ስታንዳርዱን የጠበቀ የመጠጥ ውሃ የሌላቸው 41 በመቶና ስታንዳርዱን የጠበቀ የፍሳሽ አገልግሎት የሌላቸው 95 በመቶ ናቸው ይላል። የዋጋ ንረቱ የከተማዋን ነዋሪ በትልቁ እየጎዳ ያለ መሆኑን ያሳወቀው የዓለም ባንክ የገጠሩ ማህበረሰብ ከገበያው ጋር ባለው እምብዛም ያልተጠናከረ ግንኙነት ንረቱ እንደ ከተሜው እንዳልበረታበት ያሳያል በአዲስ አበባ ከተማ የመኖሪያ ቤት ካርታ ያለውን ቤት ለንግድ የሚጠቀሙ ወይም ያከራዩ የቤት ባለንብረቶች ካርታቸውን ከመኖሪያ ወደ ንግድ ወይም ወደ ቅይጥ ወይም የመኖሪያና የንግድ እንዲቀይሩ ገደብ ተሰጥቷቸው አልተባለም። ይህን ለማድረግ ከፍተኛ ገንዘብ እንደተጠየቁና የአገልግሎት ቅያሪ የማያደርጉ ከሆነም የቅጣት ከፍለው ቤታቸው እንደሚታሸግ ተነግሯቸዋል ተብሏል። ይህን ያላደረጉ ግለሰቦች ቤታቸው እየታሸገ መሆኑም ነው የታወቀው። አዲስ ካርታ ለማውጣት እስከ አምስት መቶ ሺህ ብር እየተጠየቀ ነው የሚሉ መረጃዎች እየወጡ ይገኛሉ። ይህም ሕዝቡን አስቆጥቷል ነው የተባለው። የኢትዮጵያ ሙስሊም አዋርድ ሊዘጋጅ ነው ተባለ። ለሀገር አስተዋጽኦ ያደረጉ ሙስሊሞች ተገቢ ክብር አልተሰጣቸውም የተባለ ሲሆን የሙስሊም አዋርዱ ክፍተቱን ይዘጋል ተብሎ እንደሚጠበቅ ተነግሯል። በእስላማዊ እሴት ኢትዮጵያዊ መልክ በሚል መሪ ቃል የሚዘጋጀው የኢትዮጵያ ሙስሊም አዋርድ በሀገራችን ለመጀመሪያ ጊዜ እንደሚካሄድ አዘጋጆቹ በሰጡት መግለጫ አስታውቀዋል። ለህዝባቸውና ለሀገራቸው ዘመን ተሻጋሪ የሆነ የላቀ አስተዋጽኦ ያበረከቱ ሙስሊሞች ከዚህ በፊት ተገቢ የሆነ ክብር እና እውቅና አልተሰጣቸውም መባሉም ተሰምቷል። በሀገራችን ኢትዮጵያ ሙስሊሙ ማህበረሰብ በማህበራዊ በኢኮኖሚያዊና በሌሎችም ዘርፎች እያበረከተ ያለውን አዎንታዊ አስተዋጽኦ እውቅና መስጠት የመልካም ስራ ባህልን ማዳበር ለቀጣዩ ትውልድ በኢስላማዊ እስቴት የታነጹና አርአያ የሚሆኑ የልህቀት ተምሳሌቶችን ከፊት ማውጣት የአዘጋጆቹ ዋና ዓላማ እንደሆነም ተገልጿል። ከጥቅምት ሶስት ጀምሮ ለ21 ተከታታይ ቀናት የእጩ ተመራጮችን በተለያዩ የሶሻል ሚዲያ አማራጮች መቀበል እንደሚጀምርና ጥቅምት 24 የእጩ ተመራጮችን መቀበል እንደሚያቆም ተገልጿል። የኢትዮጵያ ሙስሊም አዋርድ ፍጻሜውን በታህሳስ ወር እንደሚያደርግም ከተሰጠው መግለጫ ለማወቅ ተችሏል። ማሊ በአሜሪካውያን ላይ የአጸፋ ምላሽ ስትል የቪዛ ማስያዣ ክፍያ ተግባራዊ አደረገች። ማሊ መንግስቷ የሁለትዮሽ ስምምነቶችን መጣስ ሲል ያወገዘውን የትራምፕ አስተዳደር እርምጃን ተከትሎም ከዋሽንግተን ወደ ማሊ በሚመጡ የዩናይትድ ስቴትስ ዜጎች ላይ የቪዛ ቦንድ መስፈርቶችን ጥላለች። ዩናይትድ ስቴትስ የንግድ ወይም የቱሪስት ቪዛ የሚፈልጉ የማሊ ዜጎች ከጥቅምት 23 ጀምሮ ከ5,000 እስከ 10,000 የአሜሪካን ዶላር መጠየቅ ከጀመረች በኋላም በባማኮ የሚገኘው የማሊ ውጭ ጉዳይ ሚኒስቴር የወሰደውን የ አጽፋ እርምጃ አስታውቋል። ማሊ የዩናይትድ ስቴትስ ፕሮግራም በ2005 በሁለቱ ሀገራት መካከል የረዥም ጊዜ ቪዛ ተደራሽነትን የሚያረጋግጥ ስምምነትን ይጥሳል ስትል ተመሳሳይ የገንዘብ ማገጃዎችን የዩናይትድ ስቴትስ ፓስፖርት ለያዙ ሰዎች እርስ በርስ በመደጋገፍ መርህ ተግባራዊ ለማድረግ ቃል ገብታለች። የማሊ ውጭ ጉዳይ ሚኒስተር ባወጣው መግለጫም ማሊ ሕግና ሰብአዊ ክብርን በማክበር መደበኛ ያልሆነ ስደትን ለመዋጋት ሁልጊዜ ከዩናይትድ ስቴትስ ጋር ተባባሪ ነበረች ብሏል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አስተዳደር የቪዛ ገደቦችን እንደ ዲፕሎማሲያዊ ጥቅም የአፍሪካ መንግስታት በስደተኞች ማስፈጸሚያናም ከሀገር የማፈናቀል ትብብር ላይ ጫና በመፍጠር ውዝግቡን እያባባሰ መምጣቱን ያሳያል። የአሜሪካ የውጭ ጉዳይ መስሪያ ቤት ከፍተኛ የቪዛ ችግር ያለባቸው ሀገራት ላይ ያነጣጠረ ሲሆን፣ በአንድ አመት የሙከራ መርሃ ግብር መሰረት ማሊ ከሰባቱ የአፍሪካ ሀገሮች መካከል አንዷ ነች። የፈጠነ ሚዲያ መረጃዎች የተመለከታችኋቸውን ይመስሉ ነበረ። አብራችሁን ቆይታ ስላደረጋችሁ እናመሰግናለን። በያላችሁበት ጥሩ ጊዜ የተመኘን የፈጠነ ሚዲያ ሚዲያን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እናመሰግናለን።